ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ የሚጀምረው አይቫን የተባለ አንድ ጉሪላን እያሳየን ነው። የሚያቀርቡትንም ሾው ቢልቦርድ ላይ ይመለከታል። በቢግቶፕ ሞል ውስጥም የተለያዩ የስርከስ ስራዎችን በመስራት ተመልካቾችን እንዴት ይስብ እንደነበረም ይናገራል። ከህፃንነቱ ጀምሮም ያደገው በማክ ነበረ። እናም ከሌሎች ከእሱ ጋር ከሚመስሉ እንስሶች ጋር አንድ ላይ በመሆን ይህንን ሰርከስ አብረው ያቀርቡ ነበረ። ከእነሱም መካከል ቤዝቦል መጫወት የምትችለው ሄንሪያ የተባለችው ዶሮ በኳስ ባላንስ አርጎ መጮት የሚችለው ፍራንኪ፣ የሳት አደጋ መከላከያ መኪና የምትነደው ጥንቸሏ መርፊ፣ ብለዋ ዝሆን ስቴላም ትገኛለች። አይቫን ከመወለዱ በፊትም ይህን ሰርከስ ታቀርብ የነበረች እሷ ነበረች። ስኒከርስ እና ተለማ የተባለችው በቀቀልም ከእነሱ መሀል ይጠቀሳሉ። የመጨረሻው ደግሞ የአይቫን የቅርብ ጓደኝ የነበረው ውሻ ነበረ። ቢሆንም ማገን ይህን ውሻ ሁል ጊዜ ከዚህ ለማስወገድ ይፈልግ ነበር። አይቫን ከሁሉም በላይ ከፍ ያለ ቦታ ተሰጥቶ የሰርከሱ ዋና ገጸ ባህሪ ነበረ። ሰዎችንም ለማዝናናት የጉሪላ ገጸ ባህሪውን ይጫወት ነበረ። የማክስ ሰራተኛ የሆነው ጆርጅ ልጅ የነበረችው ጁሊያ እሱን ለመጎብኘት በተደጋጋሚ ጊዜ ትመጣ ነበረ አይቫንም ልክ እንደሷ አሷን ይወዳት ነበረ ነገር ግን በጊዜው እናቷ ታማባት ነበረ በዚያን ጊዜም ማክ በስዕሏ እንድትበረታ ከለር እንድትገዛበት ብሎ ብር ይሰጣታል ከዚያም ማክ ወደ አይቫን ከመጣ በኋላ ሰርከሱ ብዙ ተመልካቾችን እያጣ መምጣቱን ይነግረዋል። ስለዚህም ተመልካቾችን ተመልሰው እንዲመጡ ለማድረግ አዲስ ዘዴ መፍጠር እንዳለባቸው ነበር የተናገረው አይቫንም ለስቴላ በሰርከሱ ላይ ጥሩ ነገር እየሰራ ካልሆነ በሚል ይጠይቃታል። ቢሆንም እሷ ግን ሰዎች ማየት የሚፈልጉት ተናዳጅ የሆነውን ጉሬላ እንደሆነ ትናገራለች። በቀጣዩ ቀን ማክ ይህንን የሰርከስ ዝግጅት እንዳይወድቅ ለማድረግ የተለያዩ ሀሳቦችን እያመጣ ይገኛል። ጁሊያም ወደ አይቫን ጋር ከመጣች በኋላ ከዚህ በፊት ትጠቀም የነበረችውን ስዕል መሳያ ከለሮችን ትሰጠዋለች። ምክንያቱም ስዕሎቿን ይወድላት ነበረ። ከደቂቃዎች በኋላም አይቫንና የአብሻ ማክለስኒከር ቆንጆ የሚባል ምግብን ሲመግባት ከላይ ይመለከታሉ። ከዛም አይቫን ከለሩን በመጠቀም አንድ ስዕልን በወረቀቱ ላይ ይስላል። የሳለውም ዲዚዛ እንደሆነ ነበር የተናገረው። ቢሆንም ግን መጀመሪያ ላይ ውሻው አይቫን የሳለው ምን እንደሆነ ሊገባው አልቻለም ነበረ። በቀጣዩ ቀን ትርኢቱ በጥሩ ሁኔታ ይካሄዳል። ማክም በዚህ ደስተኛ ነበር። ጁሊያም ወደ አይቫን ጋር በመጣችበት ሰዓት ላይ ይህን ስዕል ተመልክታ ወዲያውኑ ጢዚዛ እንደሆነ ነበር የተገነዘበችው። ይህም አይቫንን ያስደስተዋል። ከዚያ በተጨማሪም ለዛ ውሻ ቦብ የተባለ ስም ሰጠዋለች። ቀጣይ ቦብ በሚስጥር ወደ ማክቢሮ ቢሮ በማምራት ከስኒከር ምግብ ማስቀመጫ ሳህን ላይ ምግቦቿን መብላት ይጀምራል። እሷም ይሄደ ብራታት መስለው ለቦብም በሚስጥር አንድ አዲስ እንስሳ ወደ እነሱ ጋር እየመጣ መሆኑን ትናገራለች። ቢሆንም ቦብ ግን ወደ ውጪ በመውጣት ይህንን ዜና ወዲያውኑ ለሁሉም ያካፍላል። ሁሉም ሊመጣ ባለው እንስሳም ተደስተው ነበረ። ከዚያም ማክ በቀጣይ አዲሷ ከእነሱ ጋር የተቀላቀለችውን ሩቢ የተባለችውን ትንሽዬን ዝሆን ያስተዋውቃቸዋል። ሁሉም እንስሳዎች በተለይ ስቴላ የሩቢ መምጣት ተመልክተው ይደሰታሉ። ቢሆንም ሩቢ ግን በቀጣዮቹ ሰርከሶች ላይ ዋና ገጸ ባህሪ መሆኗን በተገነዘበበት ሰዓት ላይ አይቫን በዛ መናደድ ይጀምራል። ተመልካቾቹ መጀመሪያ እሷን እንደ ተመለከቷት በዛ መደሰት ይጀምራሉ። ከዚያም የሰርከስ ቢዝነሳቸውም በጥሩ ሁኔታ መነሳት ይጀምራል። ሩቢም ወደ ትርኢቱ ብዙ ሰዎች መምጣት እንዲችሉ ልታደርግ ይችላለች። የቢልቦርድ ማስታወቂያው ላይም የሷ ፎቶ ይጨመርበታል። ቢሆንም አይቫን ገን እስካሁን ድረስ ደስተኛ አልሆነም። በቀጣይ ጁሊያ ወደ ሩቢ ጋር በመሄድ ተዋወቃታለች። ቢሆንም በምትመለከታት ሰዓት ላይ ገን ስቴላ ደግሞ በአንደኛው እግሯ መቆም ልትችል እንዳልቻለችም ትገነዘባለች። ለማክነግራውም ይህንን በመረመረበት ሰዓት ላይ ምንም አዲስ ነገርን በእግሯ ላይ ሊያገኝ አልቻለም ነበር። ምናልባትም ኢንፌክሽን ሊሆን እንደሚችልም ጠርጥሮ ነበረ። ስቴላም በጥሩ ሁኔታም ሰርከሱ ላይ ፐርፎርም ልታደርግ አልቻለችም። በዚህም ምክንያት ሁሉም እንስሳዎች በስቴላ ማዘን ይጀምራሉ። ስቴላም ለሩቢ እሷ በህፃንነቷና ሩቢን በምታክልበት ጊዜ ላይ ተፈጥሮ የነበረውን ነገር ትነግራታለች። አንድ ቀን ከቤተሰቦቿ ጋር ውሃ ለመፈለግ በወጡበት ጊዜ ላይ ስቴላ ጭቃዋን ሸራቷት ወደ ጉድጓዱ ውስጥ ልትገባ ችላ ነበረ። ከዚያም ግን በጁሊያ እድሜ ትገኝ የነበረች አንዲት ትሳለች የዝሆኗን ጉድጓድ ውስጥ መግባት ተመልክታ ለቤተሰቦቿ ነግራም ህዝቡ አንድ ላይ በመሆን በገመድ ጎትተው ሊያወጧት ችለው ነበረ። ቦብም እውነት ይህንን ሰዎች አደረጉ በማለት ይጠይቃታል። ስቴላም ሁሉም ሰዎች መጥፎ እንዳልሆኑና ጥሩ የሆኑ ሰዎችም እንዳሉም ትነግረዋለች። ሩቢም ለስቴላ በጫካ ውስጥ የሚገኙ እንስሳዎች ነፃነት ያላቸው መሆኑንና እነሱስ ይህንን ነፃነት ያገኙ እንደሆነ ትጠይቃታለች። ስቴላም ከዚህ በቅርብ ርቀት ጫካ እንደሚገኝና ብዙ እንስሳዎችም በዛ በነፃነት እንደሚኖሩም ትናገራለች። በቀጣዩ ቀን ጠዋት ላይ የስቴላ ህመም እየተባባሰ ሊመጣ ችሏል። በዚህም ምክንያት ማክ ሰርከስ እንዳታቀርብና እንድታርፍ ሊፈቅድላት ችሏል። ይህም ሩቢ ብቻዋን ወጣ ትርኢቱን እንድታቀርብ የሚያደርጋት ነበረ። በትርኢቱ ላይ ሩቢን ማክ በሚጠራበት ጊዜ ላይ ልትወጣ ታፈገፍጋለች። ቢሆንም አይቫን እና ስቴላ ግን እንድትወጣ ያበረታቷትና በመጨረሻ ትወጣለች። እዛም ተሰብስበው የነበሩ ሰዎችንም ታስደስታለች በቀጣይ ሩቢ ወደ አይቫን ጋር ደግሞ በመምጣት ታሪክ እንዲነግራ ተጠይቀዋለች። እሱም ድሮ ሕፃን በነበረበት ጊዜ ላይ ማክና ሚስቱ ሄለን እንዴት ሊያሳድጉት እንደቻሉ መናገር ይጀምራል። በመጀመሪያም በሁለቱም ተወዳጅ ነበር። ወደ ፊልም ቲያትሮችም እየወሰዱና ወደ መዝናኛ ቦታዎችም እየወሰዱ ያዝናኑት ነበረ። ከሰርከሱ በፊትም ማክ አንድ ፎቶ ቤትን ነበር የከፈተው። በዚህም ሰዎች ከተለያዩ ቦታዎች ላይ የመጡ ከትንሹ ጎሪላ አይቫን ጋር አንድ ላይ ፎቶ እንዲነሱ በማድረግ የገቢ ምንጭ ሆኖለት ነበረ። ቢሆንም አይቫን ከነሱ ጋር ሲኖር ግን ብዙ ጥፋቶችን ያጠፋ ነበረ። ይህም ለሄለን መበሳጨት ዋና ምክንያት ነበረ። በመጨረሻ ሲብስባትም ማከንትተው በመሄድ እስካሁኑ ድረስ ምላት ትመለስ በቀጣይ ማክ ትንሹን አይቫን ወደዚህ ቦታ ሊያመጣውና ቦታውንም ወደ ሰርከስ ቀይሮትም አዲስ ቢዝነሱን ደግሞ ሊያቋቁም ችሏል። ይህ በእንዴ እንዳለ የስቴላ ሁኔታ እየተባባሰ ይመጣል። መሞቻ ጊዜዋም እንደደረሰ እሷን በማወቋም በጣም እየተዳከመች ትመጣለች። ቢሆንም ከዛ በፊት ግን አይቫን ሩቢን ነፃ የሚያወጣበትን መንገድ እንዲፈልግና እሷ ልክ እንደ ስቴላ ተመሳሳይ አኗኗረን በዚሁ ታስራ መኖርና መሞት እንደሌለባት ትነግረዋለች። አይቫንም ይህንን እንደሚያደርግ ቃል ይገባላትና በመጨረሻም ስቴላ ትሞታለች። እዛ ውስጥ የነበሩ እንስሶችን በሙሉ በስቴላ ሞት ያዝናሉ። ማክ በሌላ በኩል ሩቢ ሰርከሱ ላይ ጎበዝ እንድትሆን ማሰልጠኑን ቀጥሏል። ቢሆንም በነገሮች አለመሻሻል መሻሻል በሚናደድበት ጊዜ ላይ ግን አይቫንም ማክ ላይ መቆጣት ይጀምራል። ቢሆንም ሩቢ ማክ ላይ ውሃ በምትረጨው ሰዓት ላይ ደንግጦ ይመለከታል። ይህም ጸጉሩ ፌክ እንደሆነ የሚያጋልጥ ነበረ። በተመሳሳይ ጊዜ አይቫን ስዕል መሳሉን ቀጥሎ ነበር። በዚህ ጊዜም የሳለውም ቁልፍ ነበረ። ጁሊያም የን ተመልክታ ቁልፍ እንድታመጣለትና ሩቢንም ነጻ ለመውጣት ነበር ያስበው ለቦብም ይህንም ፕላኑን ይነግረዋል። ይህም ሩቢን እንድትነቃ አርጓት ስለነበረም ታሪክ እንዲነግራት ጠይቀውና ትኖርበት ከነበረው ቦታ የመውጣት ፍላጎት ስለነበራት አንዲት ዝሆን አንድ ታሪክን ይነግራታል። ትንሿ ዝሆንም በጓደኛዋ እርዳታ ከታሰረችበት ነጻ እንደምትወጣም ነበር ይነገራት። በቅጤው ቀን ጁሊያ ወደዛው ስፍራ በምትከበበት ጊዜ ላይ የአይቫን ስዕሎችን ትመለከታለች። ስለ ስዕሉ ምንነት ለመገመት ባለችበት ሰዓት ላይ ግን ድንገት ማክ ወደዛ ይመጣል። ከዚያም የአይቫን ስዕሎችን አምለሱ ታሳየዋለች። ይህም ለማክ ጥሩ ሀሳብን ነበር የፈጠረለት። ምክንያቱም መሳል የሚችል ጉሬላ እንዳለ በመናገር ሰዎችን አምጥቶ እዚህ ትርኢቱን ማሳየት ይችላል። ማክም ይህንን ዜና በተለያዩ ሚዲያዎች ላይ እንዲሰራጭ ያደርጋል። ትኬቶቹንም ከሸጠና ሰዎች ወደዛ ውስጥ ከገቡ በኋላ አይቫንን አርቲስቱ ጉሬላ ላይ ያለ ችሎታውን እንዲያሳይ ለማድረግ ይሞክራል። ቢሆንም ግን አይቫን አሹፎበት ከዛ ይወጣል። ይህም ማክ በዚህ ሁላ ሰው ፊት እንዲዋረድ የሚያደርገው ነበር። በቀጣይ ማክ ቦብን ይመለከተውና በጥበቃ ስራው ላይ ይሰራ የነበረውን ካስቴሎ ቦብን እንዲያስወጡ ይነግረዋል። ማክም ከዛ ከሄደ በኋላ ካስቴሎ ወጥመድ ሰርቶ ቦብን ለመያዝ ያስባል። ቢሆንም አይቫን ግን የማምለጥ ፕላኑን አውጥቶ የነበረው ከቦብ ጋር ነበረ። ስለዚህም ቦብ ወደ አይቫን ክፍል እንዲገባና ካስቴሎ ቦብን ለመያዝ ወደ አይቫን ክፍል በገባበት ሰዓት ላይ ቁልፉን ሊነጥቁት ነበር ያሰቡት። ካስቴሎ ወደ ክፍሉ በገባበት ሰዓት ላይ ድንገት ሲዞር አይቫንን ቆሞ ይመለከተዋል ይህም ያስደነግጠው እና ወዲያውኑ ራሱን ይስታል። አይቫንም ይህንን ቁልፍ በመጠቀም ሩቢን ነጻ ያወጣታል። እንደዛው ሌሎች እንስሶችንም ነጻ ካወጣ በኋላም ከሙሉ መውጣት ይጀምራሉ። ቢሆንም ስኒከር ግን ከእነሱ ጋር አብራ ልትሄድ አልቻለችም ነበረ። ምክንያቱም በጫካው ውስጥ ለእሷ የሚመቻትን ነገር ልታገኛት ትችልም ነበር። ካስቴሎን በነቃበት ሰዓት ላይ ለማክ በመደወል ሁሉም እንስሶች ከታሰሩበት ነፃ መውጣታቸውንና ሊሄዱ እንደቻሉ እሱም በአይቫን ክፍል ውስጥ ተቆልፎበት እንደሚገኝ ይነግሯል። ከዚያም ማክ ወደ ሙሉ መኪናውን እየነዳ ያመራል። አሁን እንስሶቹ ከሙሉ ከወጡ በኋላ መሻገር የነበረባቸው መንገድ ነበረ። ሁሉም መንገዱን አንድ ላይ ቢሻገሩም ነገር ግን ጥንቸሏ መርፊ የምትነዳው የእሳት አደጋ መኪና መንገዱን ማለፍ አልቻለም። ልክ በሌላ መኪናም ልትገጭ ባለ ሰዓት ላይ ግን አይቫን ሳትገጭ ያነሳታል። ነገር ግን መኪናዋ ሊሰባበርባት ስሏል። ከዚያም እንስሶቹ በተመለከቱት ጫካ በኩል ሊኖሩበት ወደሚችሉበት ጫካ እንደሚወስዳቸው በማሰብ መጓዝ ይጀምራሉ። ቢሆንም ከዛፉ ጀርባ ግን የተመለከቱት ነገር በሚያስደነግጣቸው መልኩ ከተማ ነበረ። ማክም በመጨረሻም እንስሶቹን ያገኛቸዋል። አንድ ላይ መሆናቸውንና ለእሱም እንደ ቤተሰብ መሆናቸውን በመናገር ልባቸውን ይነካል። በመጨረሻም አሳምኗቸው ወደ ሙሉ ይመልሳቸዋል። በዚህም ጊዜ ሩቢ አይቫንን ከዚህ በፊት ስለነበረ በጫካ የሚያስታውሰውን ነገር በሙሉ እንዲነግራት ተጠይቀዋለች። እሱም መጀመሪያ ላይ ቢያመነታም በመጨረሻ ግን ከቤተሰቡ ጋር እንዴት በጫካ ውስጥ ይኖር እንደነበረ መናገር ይጀምራል። የሚኖሩትም ከአባቱና ታክ ከተባለችው እህቱ ጋር ነበረ። ከታክ ጋርም ብዙ ጊዜያቸውን ይጫወቱ ነበር። ነገር ግን እሱ ይጫወት የነበረው በጭቃ ውስጥ ስለነበረ ያንን ጭቃ ነው ድንጋይ ላይ የለጠፈ ይስል ነበረ። ቢሆንም አንድ ቀን ግን አዳኞች ወደ እነሱ አካባቢ መጡባቸዋል። በዚህም ምክንያት ከዋና ቡድናቸው ሊለያዩ ችለዋል። ኢቫንም በተደበቀበት ጊዜ ላይ አባቱ ባዳኞች ሊገደል ችሎ ነበረ። አሁን ከሱ ጋር የያዛትን ማሻንጉሊተን እህቱን ለማስታወስ በሚል ታግያሌ ጠራት ነበረ። ሩቢም አባቱ የአይቫንን ስዕሎች ቢመለከት ኖሮ በሱ ይኮራበት እንደነበረ ትነግረዋለች። ጁሊያ መንስሶቹን ለማምለጥ መሞከራቸውን በተገነዘበችበት ሰዓት ላይ አይቫን ከዚህ በኋላ እዚህ መቆየት ፍላጎት እንደሌለው ትገነዘባለች። ከዚያም ግን ፈሳሽ ቀለሞቹን በመስጠት ተው ትሄዳለች። አይቫንም ድሮ በጭቃ ድንጋዮች ላይ እንዴት ይስል እንደነበረ በማስታወስ ሌሊቱን በሙሉ ቀለሞቹን በመጠቀም መስቶቱ ላይ መሳል ይጀምራል። በቀጣይ ቀን ወደ ማክ የተለያዩ ሚዲያዎች ይመጣሉ ሊጠይቁት የፈለጉትም እንስሶቹ ለማምለጥ ሞክረው ከሆነ በሚል ነበረ። ቢሆንም ማክ ግን ይሄ እንዳልተፈጠረ በመዋሸት ከፈለጉ ትርኢቱን መቅዳት እንደሚችሉ ራሱ ይነግራቸዋል። በሌላ በኩል አይቫን እስካሁን ድረስ ስዕሉን እንደቀጠለ ይገኛል። ትርኢቱን በጀመረበት ሰዓት ላይ ሁሉም ችሎታቸውን ያሳያሉ። በመጨረሻ ማክ አይቫንን እንዲወጣ ይነግረዋል። መጋረጃውን በሚከፈትበት ሰዓት ላይ ሁሉንም በሚያስገርም መልኩ አይቫን መስታወቱን በሚያምር ስዕል ሸፍኖት ነበር። ስዕሉም የድሮ ቤቱ የነበሩትን ዛፎችና የውሃ አካላትን የሚያሳይ ነበረ። ሁሉም በዚህም ይደሰታሉ። ቢሆንም ጁሊያ ግን አይቫን ሊናገር የፈለገው መልእክት የገባ ትመስላለች። ለአባቷ ጆርጅም አይቫንን እንዲረዱ ትጠይቀዋለች። ከዚያም ወደ ሪፖርተሯ ጋርም በመሄድ እሷን ታናግራታለች። በመጨረሻም ከቀናት በኋላ የአይቫን ታሪክ ሰዎች ጋር በሙሉ ይደርሳል። ሰዎችም ለአይቫን ሰልፍ በመውጣት ነፃ እንዲወጣ መጠየቅ ይጀምራሉ። ማክም የሰዎች ጥያቄ የተባባሰበት መምጣቱን በተመለከተበት ጊዜ ላይ የሰርከስ ማሳያ ቤቱን ለመዝጋት ይወስናል። ሌሎች እንስሳዎች በሚወሰዱበት ሰዓት ላይም ማክ ወደ አይቫን ክፍል በመግባት ለመጨረሻ ጊዜ ከሱ ጋር ለማውራት ይወሰናል። አንድ ላይም ስላሳለፉት ጊዜ ማስታወስና ማሰብ ይጀምራሉ። አይቫንም ልክ እንደ ማክ እሱን የሚናፈቀው ይሆናል። ከዚያም አይቫንን ወደሚያንቀሳቅሱበት መኪና ያስገቡታል። ነገር ግን በነቃበት ሰዓት ላይ ራሱን አንድ ክፍል ውስጥ ነበር ያገኘው። በዚህም ደንግጦ ስለነበረ ከዛ ለማውጣት መታገል ይጀምራል። ወዲያውኑ ግን ዶክተሩ ክፍሉን ይከፍትለትና የሚያምረውን ጫካም እንዲመለከት ያደርገዋል። ሲመለከትም እሱን የሚመስሉ ሌሎች ጎሪላዎች በቦታው ላይ ይገኙ ነበር። ከርቀት ላይ ሲመለከትም ሩቢም ከመሰሎቹ ዝሆኖች ጋር ልትገናኝ ትችላለች። አይቫንም ወደ ሰማዩ እየተመለከተ ለስቴላ ቃል ኪዳኑን እንደጠበቀ ይነግራታል እናም አሁን ሩቢና እሱ ነፃ ሊሆኑ ችለዋል። ይህ ታሪክ አይቫን የተባለ ጉሪላ ትክክለኛ ታሪክ ነው። ካዳኞች ድኖም ወደ አሜሪካ የመጣ ሲሆን እዚያም በሚወዱት ቤተሰቦች ሊያድግ ችሎ ነበረ። ባደገበት ጊዜ ላይም ለ ሀያ ሰባት አመት ያክል በሙሉ ሰዎችን እያዝናና ቆይቷል። በመጨረሻ ግን የስዕል ችሎታውን በተመለከቱ ሰዓት ላይ ሰዎች ተቃውሞ በማንሳት መኖር ባለበት ቦታ ላይ እንዲኖር ሊያደርጉት ችለዋል። ከዚያም አይቫን አትላንታ ወደሚገኝ የእንስሶች ፓርክ እንዲገባ ተደርጓል። በቀጣይ ጁሊያ እና ጆርጅ ቦቢን ይዘው ወደ እሱ ጋር ይመጣሉ። አይቫን በሚኖርበት ቦታ ላይ ሊጎበኙትም ነበር ያሰቡት። ማክም ከእነሱ ጋር አብሮ የመጣ ሲሆን፣ የድሮ ጓደኛውን በመመልከቱም ደስተኛ ነው። ፊልሙም ይህንን ይመስል ነበረ። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው